እዚህ ጋ ደግሞ ላይሙን ሙኸለን ማለት ነው። አንዱን እንትን ብዩ ማለት ነው ከትፌ። እዚህ ጋ ደግሞ ቱም አለኝ አንድ ራስ መጠቀም ትችላላችሁ ቱም ማለት ነው። ከኋላ የምሰሩት እኔ አንዲት ስጋጅ ና ከዛም ሰቶራለሁ ማለት አሳያቸዋለሁ። እዚህ ጋር ደግሞ በጣጥስ አንድ የራስ በጣጥስ ተጠቀሙ፣ ድንች ማለት ነው። እንዲሁም ደግሞ ትልቅ ከሆነ አንድ ይበቃችኋል፣ ትንሽ ከሆነ ሁለት ታርቶች። እዚ ጋር ደግሞ ሶስት ሀባ ወረቃ ጋር አለኝ ማለት ነው። ወረቃ ጋር ሶስት አለኝ እሺ። እዚ ጋር ደግሞ ምልህ አለኝ ክዝበራና ሽፍ ከሙን ፍርፍራስ ወጥ አስካዲሙ ዘይት ዘይቱን አለኝ ማለት ነው። ሁለት እንትን አለኝ ማለት ነው ሁለት ማጅ እና አንድ መላጋ ሽፋን አለ ማለት ነው። ከዛ ትንሽ ውሃ አድርገን ማለት ነው። እንደዚህ አብረን ሙቃ ተረግነ በኋላ እንዴት አብረን እናረገዋለን ማለት ነው። እነዚህ ከሆነ በኋላ ያ ወደ ኢንትናችን መጨመር ነው ማለት ነው። ይህም እኔ ዝገበራ በኋላ

እዛ ልጃጁን እንደውም በልት ነ ማለት ነው የምንቀባው። እዛ ያው ግስት ራገን ለአንድ ሰዓት ያክል ፍሩን ውስጥ ነው የምናስገባው። እና እንዲ ያልኳችን ምጋኔ ከአመባኑ ልጃጇን ተጠቀምኩት እና ሰጡሩን ጨምሬያለው። አንተ አንዴ ብቻ ማድረግ ትችላላችሁ። ጠይፍ ጨረስ ነው። ውሃ ምናምን አናደርግም። አንስ ካረግነው በኋላ ቀጥታ ፍሩን ውስጥ ነው የምናስገባው ማለት ነው። ጨው ደግሞ ያው በቂ አርገናል። ካነሰብ እናረጋለን። ወደት ነው ይህን ይመስላል። በጣም ቀላል ነው። ያው እኔ ስከታተፍ አላሳየሁም። ቪዲዮ እንዳይረዝ ፈልጌ ነው እና ጦረይቶ